ምን አይነት ተአምር ነው እሸቱ ሊቀየር ይቻላል አንተ ዛሬ ከአመንክና ትልቅ ደረጃ ደርሳለሁ ካልክና ከተገበርካቸው ከአምስት ዓመት በኋላ በእርግጠኝነት የስኬት ማማ ላይ ነው የምንገናኘው። እሱንም ካገኘህ ነው ቢዚ ነው የምትሆነው አታገኘኝም አይመችም አንደኛው ነገር ምንድነው የመለኮት ጣልቃ ገብነት ነው ዲቫይን ኢንተርቬንሽን ይባላል በእንግሊዝኛ እግዚአብሔር አምላክ ያንተን ህይወት ለመቀየር ላንተ ላዘጋጀልህ ክብር ወይም በውስጥ ላስቀመጠው መክሊት መንገዱን ለመጥረግ ሁል ጊዜ እድሉን እየሰጠ ነው። በህይወት አይታወቅም አንተ አታውቅም። እድል እየሰጠ ነው ትፈቅዳለ ወይ? አሁን እግዚአብሔር፣ ከፈለግ ጠንቋይ ቤት ብትሄድ ከፈቀድክ፣ በፍቃድ አይገባም ወደ ዝሙትን ብትሄድ እግሬን ሽብ አድርጎ አያስቀምጥም። ምክንያቱም ለነጻ ፍቃድ ትቷል፣ ወይ ወደ እሳት ወይ ወደ ዋይድ ብሏል አይደል? ወደ መልካሙም ነገር የምትሄድ ከሆነ ከፈቀድክለት ይመርሃል መንገዱ ለምሳሌ በሰው በጓደኛ በእህት በወንድም ወደ መልካም ነገር ጥሪ ያደርግልሃል ፈቀድክ ትቀበላል። ካልፈቀድክ በግድ አስሮ አወስድህ። እኔን እንዴት ነው እግዚአብሔር አምላክ ወደ መንገዱ የጠራኝ? ያጎቴ ልጅ ታመም ታመም ያለውና ጸበል ይሄድ ነው። አብረን እንሂድ አለ። አሁን እግዚአብሔር ሲጠራ መጀመሪያ በሰው ነው የሚጠራ፣ በጣም ስለሚወደው አይተው ምን ቢካልክ በራስ ይጠራል መጨረሻ ላይ ግን፣ መጀመሪያ በሰው ጠራኝ ማለት ነው። ታመም ያለውና ጸበል እንዲዳረኝ እሺ አልኩት። ለ14 ቀናት ሄድን። አሁን እግዚአብሔር በህይወት ታምር እንዲሰራና ጣልቃ እንዲገባ መፍቀድ ማለት ምን ማለት ነው? 14 ቀን ሙሉ እዛ ገዳም እሱ ሲጠመቅ ደብረ ሊባኖስ ነው ያለነው ጠዋት እንነሳለን ለሊት አስር ሰዓት ዳገት ላይ ነው ጸበሉ። በጣም ሩቅ ነው፣ በግራችን ነው የምንሄደው። ተጠምቀን እንመጣለን። ገድል ቤት የሚባል አለ። ገድል ይነበባል። መንፈስ ህመም ያለባቸው ሰዎች ይጮሃሉ። ገድሉ ሲነበብ እዛ ቆመን ገድል እናዳምጣለን። ከዛ አራት አምስት ላይ ለቅዳሴ እንዘጋጃለን። ቅዳሴ ሰባት ሰዓት እንገባለን፣ እስከ ዘጠኝ ሰዓት እናስቀድሳለን። ከዛ በኋላ ምግብ ተመግበን ማታ ደግሞ ቅዳሴ ማርያም ይደረሳል። ጉባኤ አለ፣ በሳምንት ሁለት ቀን ለቅዱስ አባታችን አቡነ ተክለ ሃይማኖት፣ ከሰማይ ይወርድላቸው መስቀል አለ። እሱን እንታሻለን። በመስቀል ተግባር ቤት ዳቤ የተጋገረበት እርጥብ እንጨት ነው። አይነ እያየ ውሃ ያርከፈከፉበት እንደ ጧፍ ይነዳል። ይሄ ቃል ኪዳ ነው፣ ለአቡነ ተክለ ሃይማኖት የተሰጠ። አሁን ዛሬ ብትሄድ እርጥብ እንጨት የዛፍ እርጥብ ቅጠል ያለው ውሃ ያርከፍከፉበት ይነዳል እንደ ጧፍ። ያ እሳቱ አመድ ይሆናል። አመዱ እምነት ነው። ያንን እምነት እየተቀባን በበረከት ውስጥ 14 ቀን አሳልፍና 14 ቀን በበረከት ውስጥ ስናሳልፍ ለእግዚአብሔር ፍቃድን የሰጠውበት ጊዜ ነበረ። እግዚአብሔር አምላክ ሆይ፣ በቃ የህይወቴን መንገድ አንተ ምራው ከዚህ በኋላ የሚል ፍቃድ በተግባር ፍቃድ ትሰጣለ ወይ? ፍቃድ መስጠት ማለት ዝም ብለ ቤት ጉይ ሆነ ጌታው፣ በቃ መንገድ ምራኝ ብለ፣ ፊልምህን ስታየው አልክ፣ ጫትህን ስቅምየው አልክ፣ ድራፍት ስታየው አልክ፣ እየተስናና አደለም። ጣልቃ ግባ ማለት የእውነት በጥሞና ጊዜ ሰጠ ለእግዚአብሔር። መሪውን ያዝ፣ ጌታ ሆይ መንገዴን በቃ ከዚህ በኋላ አንተ ቅደደው ብለህ ፍቃድ እንድሰጠው ይፈልጋል እግዚአብሔር። ብዙ ሰዎች ታሪካቸውን ሲያወራ አልሰማች? እንትን ገዳም ሂጄ የሆነ ሱባ ይዤ እንደዚህ ሆኜ ከዛ ህይወት የተቀየረ ዳንኩ አይሉም ብዙ ሰዎች። ያ ማለት ለእግዚአብሔር መሪውን የሰጡበት ጊዜ ነው በህይወታቸው። ሳያቁት ነው ግን የሄዱት አብዛኞቹ። አሁን አንተ ኮንሺየስሊ መሄድ ትችላለህ፣ ይህን ሰምታል። ከዛ እግዚአብሔር ጣልቃ እንዲገባ በህይወት ከፈቀድክለት በኋላ መንገዱን ይመራል። እግዚአብሔር መንገዱን ሲመራ በጓደኛ በሰው ትምህርት እንድትማር ሊሆን ይችላል፣ የሆነ ቦታ እንድትቀጠር ሊሆን ይችላል፣ የሆነ ሰውዬ ጋር እንድትሰራ ሊሆን ይችላል፣ የሆነ ነገር እንድታነብ ሊሆን ይችላል፣ የሆነ ስራ የራስን እንድትሞክር ሊሆን ይችላል። መንገዱን ይመራል። መልእክቶች ይመጡልሃል ወደ አንተ። እነዛ መልእክቶች መቀበል አለመቀበል ያንተ ፋንታ ነው። እኔ ልክ ከደብረ ሊባኖስ ስመለስ፣ ከአምስት ዓመት በፊት ማቀው ሰውዬ ደወለልኝ። ደወለና መድረክ ትመራለሁ አለኝ። አዎ እመራለሁ አልኩ። ሄድኩኝ፣ ተደራደርኩ ለካ የየኛ ፕሮጀክት መድረክ ነው። አይዳነች መድረኩን የምታስመራ ተቀጠርኩ ያኔ ጀመረ የኔ መንገድ ማለት ነው። የኪነጥበብ ሙያ መንገዴ ከአይዳ ጋር ተገናኘው ጀመረ ይዛ ከዛ መረኩ ሲያልቅ ከሁለት ዓመት ነው ከአንድ ዓመት በኋላ የሬዲዮ ፕሮግራም እንድመራ ተጠርኩ። የሬዲዮ ፕሮግራም ለሶስት ዓመት መራው። በሶስት ዓመት ውስጥ እየሰራው ተማርኩ። የመጀመሪያው ፖይንት ይሄን ለዛሬው የዩቲዩብ ስኬቴ ኤዲቲንግ ምንድን ነው ካሜራ ምንድን ነው ፕሮዳክሽን ማኔጅ ሾ ኤቲም ሁሉን ነገር ከአይዳና ከሰሎሜ በሦስት ዓመት ውስጥ ተማርክ። በዛ ወቅት የማይማሩ ጓደኞች የነበሩ ተቀጥረው እየሰሩ 11 ሰዓት ስትል ቦርሳቸውን ይዘው እንደ ንፋስ ነው የሚቀንፉት ወደ ቤታቸው። ለም በስራ ሰዓት አለቆቻቸው የሚያደርጉትን ነገር በሙሉ በትኩረት አይቶ ወደ ውስጥ ከማስገባት ቶሎ ጨርሶ ለመገላገል ነበር የሚሰራው። እየሰራው ተማርኩ። እግዚአብሔር የተመሰገነ እየሰራ እየተማርክ ነው። አሁን ባለበት ቦታና ሁኔ ተቀጥረ በምሰራበት ቦታ አለቃህን ለመሆን ነው የምሰራው ወይስ ደሞዝ ለማግኘት ነው የምሰራው? ሁለተኛው ነጥብ ቆራጥነት ወይም ዴዲኬሽን፣ ቆራጥ ነህ ወይ ነው። ለምሳሌ የራስሽን ሽሮ ቤት ከፍተሽ ሊሆን ይችላል። የራስህን ንግድ ጀምረህ ሊሆን ይችላል። ተቀጥረህ እየሰራህ ሊሆን ይችላል። በተቀመጥክበትና በተሰማራበት ቦታ ቆራጥ ነህ ወይ? የጀመርከውን ለመጨረስ። አለማችን ላይ ሰዎች የጀመሩትን አይጨርሱ። ሪሌሽንሽፕ ይጀምራሉ አይጨርሱ። ስራ ይጀምራሉ አይጨርሱ። ትምህርት ይጀምራሉ አይጨርሱ። ንባብ ይጀምራሉ መጽሐፍ አይጨርሱ። አንተ ጨራሽ ነህ ወይ? አይገርምም? ዓለም ላይ ጨራሽ እነዛ አሁን የምንቀናባቸው ስኬታማ ሰዎች እቺ ባህሪ ያለቻቸው ይጨርሳሉ። አይገርምም? የጀመሩትን ስራ ሳይጨርሱት እንቅልፍ እያዳፋቸው እግራቸውን ቀዝቃዛው ውስጥ አድርገው ቢሆን የጀመሩትን ጥናት፣ የጀመሩትን መጽሐፍ፣ የጀመሩትን ሪሌሽንሺፕ፣ የጀመሩትን ምግብ፣ የጀመሩትን ጉዳይ ይጨርሳሉ። ይመስለናል የምንጨርስ አንጨርስም። ጭራሾች አይደለም። ፕሮካስትኔት እናርጋለን፣ ሁልጊዜ እናስተላልፋለን። ጾም እንጀምራለን አንጨርስም። ሱባኤ እንጀምራለን አንጨርስም። በሚቀጥለው እጨርሰዋለሁ እንዳለን በሚቀጥለው እጨርሰዋለሁ የሚሉት ሰዎች ናቸው። እነዛ ዘጠና ዘጠኝ በመቶ ስኬታማ የማይሆኑት አለማችን ላይ ያሉት አሁንም በሚቀጥለው የሚጨርሱት ጉዳይ አለ። ስለዚህ በሚቀጥለው ስኬታማ የማይሆኑ አሉ። አምጭክ ስኬትህን ነው እያራዘምክ ያለው። አንተ ስራ እያራዘምክ መስሏል፣ ለካይ ስኬቱ ነው የመምጫውን ቀን ነው እያራዘምክ። ሶስተኛው ጉዳይ በኳሊቲ ትጨርሳለህ ወይ ነው። መጨረስ ብዙ ሰው ይጨርሳል፣ ስራ ግን በኳሊቲ አይጨርስ። አይገርም። ድሮ እኔ በቃ ብዙ ነገር ሞክሬ ጀምሬ አቋርጫለሁ። ብዙ ነገር ሞክሬ ያለው አሁን ስኬታማ ሆኜ ዩቲዩበር ከመሆኔ በፊት፣ ስታንድ አፕ ኮሜዲያን ከመሆኔ በፊት ብዙ ነገር ጀምሬ አቋርጣለሁ እና ያለ ኳሊቲ ነው የሚጨርሰው። ከጨረስኩም ይሄ ድረስ ይድረስ ነው የሚጨርሰው። ከጨረስኩም ለአመል ያህል ነው የሚጨርሰው። አሁን ዶክ ዩቲዩብን እያዩ አንዳንድ ሰዎች ይደነቃሉ። እሺ የምትሰሩት ማስታወቂያ ማስታወቂያ አይደለም፣ እንዴት ነው እንደዚህ አይነት ማስታወቂያ የምትሰሩት ይላሉ። የለም የእኔን ቪዲዮ፣ የስፖንሰሮቼን ማስታወቂያ ስሰራ አሁን ላይ በጥራትና በጥራት ብቻ ነው። ያንተ ጉዳይ ያልሆነንም ጉዳይ ጭምር በምን ያህል ጥራት ነው የምትጨርሰው? ስኬታማ ሰዎች በጥራት ነው የሚጨርሱት። አይታቸው ከሆነ ስለዚህ ሽሮ ከሆነ የምትሸጪው ኮምፒውተሮችሽ የሚሰሩትን ያህል ጣዕም ያለው ሽሮ ሰርተሽ የምትሸጪ ከሆነ ከብዙሃኑ እንደ አንዱ ነሽ እንጂ አትለይም። በአንቺ የጥራት ልክ ያዋጣ አያዋጣ፣ ገንዘብ ያስገኝ፣ ሰው ይብላው አይብላው፣ ለአንቺ ጥራት ያለው ሽሮ እንዴት ነው የሚሰራው? የአክስር አንቺ የሚመስልሽ ሽሮ በመነገድ የሚያልፍልሽ ነው አይደለም። ግን ሽሮ በመነገድ እኳለም ስኬታ ማምቶ ነው በሽሮ ልትከስር ትችላለ እየከሰረም፣ ጥራት ያለው ነገር የሚሰራ ማንነት በመገንባት ኮኖ ስኬታ ነው። ያ ማንነት የትም ይሄዳል። ሰዎች ከርቀት ያዩታ ይሸታቸዋል ይላሉ። በጥራት የምትጨርስ ከሆንክ በባትሪ ነው የምትፈልገው። አይገርም ከስራሽ ሽሮ ቤትሽን ብዘጊም ባላሙስ ኮኮ ሆቴል ሼፍ ሆንሽ ልትቀጠሪ ትችያለሽ። አንድ ቀን እዛ መጥቶ በቀመሰ ሰው ከዛ የስኬትሽ መንገድ ቤት በኩል እንደሆነ አይታወቅም። ስኬታ መ